የጨረታ ማስታወቂያ። የገቢዎች ሚኒስቴር የሐዋሳ ቅርንጫፍ ጽህፈት ቤት የሚፈለግበትን የታክስ ዕዳ በህግ በተቀመጠው ጊዜ ባለመክፈሉ ምክንያት ለታክስ ዕዳ ማካካሻነት የያዘው ከዳሞት የትምህርት አገልግሎት ኃላፊነቱ የተወሰነ የግል ማህበር ጅምር ህንፃ ባለበት ሁኔታ በግልጽ ጨረታ አወዳድሮ ለመሸጥ ይፈልጋል። በመሆኑም ጨረታው ህዳር 9 ቀን 2018 ዓ.ም በታተመው የአዲስ ዘመን ጋዜጣ ላይ የሚገኝ ሲሆን መስፈርቱን የምታሟሉና መጫረት የምትፈልጉ ተጫራቾች የጨረታውን አጠቃላይ ሂደት በጋዜጣው ላይ በመመልከት መጫረት የምትችሉ መሆኑን እንገልጻለን። ለበለጠ መረጃ የተቋሙን ዌብሳይት www ሞር ጂኦቪ ኢቲ ወይም በስልክ ቁጥር 0462204240 ወይም 0462123682 ወይም 0462123634 ወይም ደግሞ 0462224218 ላይ መደወል ትችላላችሁ። የገቢዎች ሚኒስቴር የሐዋሳ ቅርንጫፍ ጽፈት ቤት